ደቡቡ ክፍል ጂዛን በሚባለው አካባቢ ላይ የእኛ ነቢይ ከመምጣታቸው በፊት ዒሳ ታረጉ በኋላ በነበረው ክፍለ ጊዜ የመጨረሻውና አስከፊው የተከሰተው እዛ ቦታ ላይ ነው ይላል ማለት ነው። እና በዛ አካባቢ ቀደም ሲል የሁዶች ነበሩ። የመን አካባቢ እና የሁዶች በበላይነት ያው መንግስት መስርተው ለብዙ ዘመናት ቆይተዋል። ኋላ የዒሳ የእምነት ሲመጣ የዒሳ ተከታይ ነን የሚሉት እያቆጠቆጡና የተወሰኑ ሰዎችን እያፈሩ ሲመጡ እነዛ ይሁዶች ተነሱና አዲስ ሃይማኖት አመጡ እነዛ ሀገር አጥፊ ናቸው ብለው ዘመቻ ከፈቱባቸው ማለት ነው። እና በጊዜው የነበረው ባለስልጣን ዙኑዋስ ይባል ነበረ። ዙኑዋስ ይህ ሰውዬ በጣም የተስብእና የራቀ ጨካኝ፣ የመጨረሻ ጨፍጫፊ ነበረ ማለት ነው። እና እዚህ አይነት ሰዎች ብዙ ጊዜ በርህራሄ የላቸውም። ሁልጊዜ የራሳቸውን ጥቅም ማስከበር፣ የራሳቸውን ስልጣን ማደንደን ነው እንጂ የሰው ልጅ ተፈጨ፣ ታረደ፣ ተቀቀለ ጉዳያቸው አይደለም። በዚህ አይነት ሁኔታ የነበረው ሰውዬ ይሁዲ ነው እንግዲህ በመሰረቱ በይሁዲ እምነት አምናለሁኝ ይላል። ግን ለምን እንደገና በዒሳ የሚያምኑ ሰዎች መጡ ብሎ ይህን አይነት አስከፊ ዘመቻ ሊከፍትባቸው ነው ማለት ነው። እና ብዙ ጊዜ አምባገነኖች ደግሞ እንደምታወቀው የራሳቸው ክፋትና ጭካኔ ሳይበቃ ሁልጊዜ አጃቢና አጨብጫቢ ሸያጢኖች ደግሞ የብስ እንዲያባብሷቸዋል ያወባሯቸዋል። እና ሙናፊቆች ናቸው። አምባገነኖችን ብዙ ጊዜ ለብዙ ወንጀል እንዲገቡና እንዲደፋፈሩ የሚያደርጓቸው ወደድ ባይ፣ ኖር ባይ፣ አሽሟጣጭ ነው። በዛም በፍቅዲ ዘማኒ ወ መካን ካፊር በካፊርነቱ በቀጥታ ዘሎ በሙስሊሞች ላይ ብዙ ችግር አያደርስም። ግን ካንተ በኩል አማይነኝ የሚል እኖር ባይ ያለ እንደሆነ የዛ ጊዜ ነው ችግሩን እንትን የሚለው አንተ ዘንድ መጥቶ እንደ ወገን ይቀርባል፣ ምስጢርህን ይጠባል። እንደገና እሱ ዘንድ ሂዶ ደግሞ እንደዚህ ያረጋሉ፣ ነገሌ እንደዚህ ነው እንደዚህ ነው እያለ ተበትባል፣ ደሙን ያፈላዋል። ያ ሰው እንግዲህ ስልጣን ስላለው ለራሱ ለጥቅሙ ሲል ሳይቀይም ይልቅ በሚል አላስፈላጊ እርምጃ የሚወሰደው በሙናፊቆች እየተገፋ ነው ማለት ነው። እና ይህ ሰውዬ አንድ ሳሄር ነበረው። እንግዲህ አሊም ነው ማለት ነው። የሳሄር እውቀት ያለው ሰው ነው። ግን ለንጉሱ በጣም ታማኝ ነው። ለዚህ አምባገነን ጨፍጫፊ ንጉስ ማለት ነው። እና እሱ ያው ኑሮውን አደላሎለታል። ሁሉን ነገር ያደርግለታል። እሱ ደግሞ በታማኝነት አንደኛ የራሱን ህዝብ ይሄ መለኮታዊ ነው ተጌታ የተሰጠው ስልጣን ነው። እሱ ከሌለ እሱ ከጠፋ ይህች አገር ይሄ ህዝብ አይኖርም እያለ ይሰብክለታል። በሰላ እንደበቱ ማለት ነው። የፈለገውን ነገር ጀራይም ቢያውጅ ንጉስ ያለው አይታጠፍም፣ እሺ ማለት አለባችሁ እያለ ህዝቡን ያግባባለታል። የፈለገውን ደግሞ መብት ቢነፍግ አይ ንጉሱ ታሉ ጌታ እዟቸው ነው ይልሃል ማለት ነው። በንጉስ ላይ ንጉስ አይከሰስ ሰማይ አይታረስ እያለ ያስተባብርልሃል ማለት ነው። አምባገነኖችን እንዲባልጉ የሚያደርጉት የዛ አይነት ኖርባዎች ናቸው ሁልጊዜ ማለት ነው። ስለዚህ ይህ ሳሄር ሰውዬ የንጉሱ በጣም የቅርብ አማካሪና አገልጋይ ታማኝ ነበረ እድሜ ልኩን። በዚህ እንግዲህ በእርኩስ ባህሪው የዚህ የንጉስ አገልጋይ ሆኖ ሲያገለግለው ኖረ ማለት ነው። በህይወቱ ሲያገለግል መኖር ሳይበቃው ከሞተ በኋላ እኔ ከሞትኩኝ ይህን ንጉሥ እንደኔ አድርጎ ማነው የሚያገለግለውና የሚደግፈው? ብሎ በማሰብ ከታማኝነቱ ብዛት የተነሳ ባዕደል መውት ይህን ሽሪር የሆነ ተንኮለኛ ስራውን የሚቀጥልለት ሰው ንጉሱን ሄዶ ጠየቀ። አንተ ንጉሥ ሆይ፣ እኔ እንደምታውቀው እድሜ ልኬን ለአንተ ታማኝ አገልጋይ ሁኜ የኑሬ ያለሁኝ። አሁን እድሜ የገፋ ሸመገልኩኝ፣ ያው ሞቴ እየቀረበ ነው። ሱብሃነላህ ተልቡ ነው፣ በቃ እንትን የሚለው ስለዚህ አሁን እኔ ከሞትኩኝ ሞትኩኝ ይሄ የኔን ስራ እኔን ተክቶ የሚሰራ ሰው አላፈራንም እስካሁን። ስለዚህ ቶሎ በልና በጣም አእምሮ ክፍት የሆነ ፈጣን ልጅ መርጠህ በመመለካ ውስጥ መድብልኝ። ይህንን ሌት ተቀን እንደምንም ብዬ እራሴን ተሻምቼ እውቀቴን ወደሱ እሱ አዛውርልሃለሁኝ። እኔ ከሞትኩ በኋላ እኔን ተክቶ የህዝብህን የሚመራና የሚያስተባብር ለአንተ ምንም ተቃዋሚ እንዳይመጣ የሚያመቻችልህ ጥሩ የተማሪ ማፍራት አለብን ብሎ አሳብ አቀረበ። ንጉሱም በደስታ ተቀበለው እና ምን አይነት ሰው ነው በህይወቱ ያገለገለኝ አንሶ ደግሞ አሁን ለእኔ ለመምለካ ያስቦ እንደዚህ ይላል አለና ወዲያው በአስቸኳይ በመምለካ ውስጥ ያሉትን ጎበዝ ተማሪዎች የመስፈርት አወጣና አወዳድራችሁ አንደኛ ቁጥር የሚሆን በጣም ፈጣን ልጅ አምጡልኝ ብሎ አዘዘ ለካድሬዎቹ። ወደ አሁኑ ያ ልጅ ተፈልጎ ከየቦታው ተወዳድሮ አንደኛ የተባለ ንቁና ፈጣን ልጅ መጣ ማለት ነው። ያን ልጅ ወስዶ ያው ለሳሂሩ አስረከበ። ሳሂሩ ሌት ተቀን ያስተምረዋል፣ እድሜ እንዳይቀድመው ማለት ነው። ተንኮል የተባለን ሁሉ ንጉስን እንዴት ማድነቅ እንዳለበት፣ እንዴት ማመጎስ እንዳለበት፣ በህዝብ ዘንድ ተወዳጅ እንዲሆን ቢያንስ እንዲፈራ ንጉስ ተተደፈረ ሀገር ይፈርሳል እያለ እንዲያስፈራራ ለማድረግ ማለት ነው። በተቃራኒው ደግሞ ያው ህዝቡን ማደንዘዝ ማለት ነው። እንዳይነቃ ተቃውሞ እንዳያነሳ ያው ንጉሥ ተቃወመ ፈጣሪን እንደ እንደተቃወመ ይቆጠራል ትቀሰፋለህ እያለ ማለት ነው። የዛ አይነት እንግዲህ ስራ እንዲሰራ ያ ልጅ ተዘጋጀ። ግን አላህ ስብሓነሁ ወተዓላ ባሊቆ አምሪህ እሱ ያለው አይቀርምና በተቃራኒው ሊሆን ይሄ ልጅ ማለት ነው። እነሱ አዘጋጅተው በጣም አፈጮሌ የሆነ ጥሩ ካድሬ ኮትኩተው አሳድገው ለንጉሱ እስከ መጨረሻ ድረስ አገልጋይ ሊሆንና ህዝብ ሊያደነዝ ነበረ ማለት ነው አሁን ግን ይህ ልጅ አእምሮ አለው የተማረ ግደለኝ እንደሚባለው ማመዘን የሚችል ነው ማለት ነው እቃ አይደለም አንዳንድ ሰዎች በተፈጥሯቸው ጥሩ አእምሮ ይኖራቸዋል ግን እቃ ናቸው ሁልጊዜ አሽከርነት እንጂ በራሳቸው አይተማመኑም እኔ የራሴ መሽሮ ሊኖረኝ ይገባል ብለው ተዛ ወጣ ብለው አያስቡም፣ ማለት ነው። እንዲህ አይነት ሰዎች ናቸው አደገኞች። ሁልጊዜ የበታች ናቸው፣ ሁልጊዜ የሌላ ተገዥና ታዛዥ እንጂ የራሳቸው መሽሩዕ የላቸውም። እንደዚህ ከሆኑ እነዚህ በላእ ናቸው። አንደኛ ችሎታ አለው በተፈጥሮው፣ ሀቅን ባጢል፣ ባጢልን ሀቅ መገለባበጥ ይችላል። ሰውን ማደንዘዝ ይችላል፣ ማወናበድ ማለት ነው። ግን ያንን እውቀቱንና ችሎታውን በትክክለኛ መሽሩዕ ላይ አይመሰርተውም። ለሌሎች ገረድ ሆኖ ነው የሚሰራው ሁልጊዜ ማለት ነው። ጠንቅ ማለት አሁን ይሄ ልጅ እንግዲህ ተመረጠ፣ ተመደበ። አስተማሪው ዘንዳ ኢምካንያት አስፈላጊው ነገር ሁሉ ተሟላለት። አንተ እንግዲህ በየቀኑ እየሄድክ እሱ ዘንዳ ትምህርትህን ቶሎ ተግተህ መስራት አለብህ ተባለ። ተስማማ፣ ተረከበው ሰውየው። ከዛ በየቀኑ ወደዛ ይመላለሳል ልጁ። ግን አልተዋጠለት፣ ምክንያቱም አቅል አለው። ለምንድን ነው የሚፈልጉት እነዚህ ሰዎች? የንጉሥ ትእዛዝ ነው፣ መቼም እምቢ ማለት አይቻልም ግን ምንድን ነው የሚፈለገው ከኔ ብሎ ራሱን በሚጠይቅበት ጊዜ ያው መሳሪያ መደረግ ነው ማለት ነው። ህዝቡን እያጭበረበረ ወገንን እያደነዘዘ አንድ አምባገነን ማገልገል ብቻ ነው ተልእኮው ማለት ነው። አልዋጥለት አለ። እንዴት እንዲህ ይሆናል የሰው ልጅ በሚሰራው ስራ? ንጉስም ቢሆን ህዝብ የሚወደው ከሆነ ይውደደው፣ በአገልግሎቱ መጠን ነው መከበር ያለበት። ለምንድን የውሸት እያቀነቀንኩኝ ሁልጊዜ ሰይጣንን መላይካ ማደርገው አለ ጎበዞ አቅላለሁና ማለት ነው። እና ለማንኛውም ፈርዶብኛል፣ እንግዲህ ብችስ ልሞክረው ብሎ ጀመረ ስራውን ማለት ነው። እየተመላለሰ መማር ጀመረ። በዛ ሁኔታ ላይ በመማር ላይ በመመላለስ ላይ እያለ ሰፈሯ አራቅ ትላለች፣ በግር ነው የሚሄደው። ሲሄድ አንድ ጎስቋላ ሽማግሌ መንገድ ዳር ደሳሳ ጎጆ ውስጥ ሆኖ ያነበንባል፣ የሆነ ድምፅ እያጉረመረመ ይሰማል። ጧትም ያየዋል፣ ሲመለስም ያየዋል። ወድን ሰውዬ ኋላ እንድጠጋ ብሎ ሲያየው የሆነ ዜማ ያነበንባል። ዚክር እያደረገ ነው። እሱ ብቻ ነው በአገሪቱ ላይ ያለው ሃይማኖታዊ፣ ሌላው አልቆለታል። የንጉሱ እንትን አገልጋይ ሆኗል ማለት ነው። እሱ ግን ከማህበረሰቡ ወጥቶ መንደርም ከተማም አልኖርም እንዲህ አይነት ህዝብ ጋራ መቅሰፍ ይወርድብኛል ብሎ አላህን የሚፈራ ሰው ነበር። አቢር ነው። እዛች ደሳሳ ጎጆ ውስጥ ቁጭ ብሎ ብቻ ጌታውን ብቻ ያወድሳል። ሞቱን ይጠብቃል ማለት ነው። ይህን ሰውዬ ሲሰማው እየሳበው መጣ። አእምሮ አለው ሰውየው እና የሚለው ነገር እርግጥ በግልጽ ባይታወቅም፣ በቃ ልቡ ውስጥ ስሜት አሳደረበት። ጠጋ ብሎ በሰማው ቁጥር የበለጠ እንደ ማግኒት እየሳበው መጣ የእሱ ዜማ ያኛው እንግዲህ ተንኮለኛው ቀን ሙሉ ሲለፈልፍበት ይውላል፣ የተንኮል እንዴት አድርጎ ሰው እንደሚያጣል ምናምን። ግን በዚህ ይገባል በዚህ ይወጣል፣ አይዋጥለትም። አቅል አለውና ማለት ነው። ባጢል ስለሆነ ውሸት ስለሆነ ያ የሚለው ምንም ችሎታ ቢኖረው አልተዋጠለትም። ይህኛው ግን በተጎላደፈ አንደበቱ ጌታውን ነው የሚያወድሰው፣ ጌታውን ነው እንትን የሚለው። ያ ነገር እየሰረጠ መጣ፣ ስሜቱን እየነካው መጣ ማለት ነው። ኋላ መጀመሪያ ቆም እያለ ነበር ለደቂቃዎች ሰምቶት አልፎበት የሚሄደው ኋላ ደግሞ ጠጋ እያለ ቁጭ ብሎ አንድ አፍታ ማዳመጥ ጀመረ። ኋላ በጣም እየቀረበው ሲመጣ ይህ ለምን አላናግረውም ይህን ሰው እያለ ና አባባ ይቅርታ አድርጉልኝና እንደው እርስዎ የሚሉት ነገር ደስ ይለኛል፣ ስሜቴን ይነካዋል፣ እና ፍቃደኛ ከሆኑ ቢያነጋግሩኝ ብሎ ይጠይቀዋል። ያም ሰው ጊዜ ጥሎት ነው እንጂ ያው ዳዕያ ነው፣ ዲኑን ማስተዋወቅ ይፈልጋል። ግን ሁሉ ነገር አውሬ ስለሆነበት ተስፋ ቆርጦ ነው ጫካ የገባው ማለት ነው እና እንደዚህ በፍቃዱ መጥቶ ማ የሚጠይቀኝ ካለ ብሎ ለሱ እንግዲህ ስለ ሃይማኖት መንገር ጀመረ ማለት ነው። ሲሄድ አንድ ነገር ይነግረዋል፣ ሲመልስ አንድ ነገር ይነግረዋል። ግንኙነታቸው እያደገ መጣ። ከዛ አንዳንድ እንግዲህ ይሄ ሀቅ ነው፣ ተልብ የወጣ ሀቅ ነው የሚናገረው። ይቺ ነገር ትንሽም ብትሆን ሰውየው ጭንቅላት ውስጥ ትገባለች፣ ህይወቱን ትረብሻለች ማለት ነው፣ ትለውጠዋለች። አሁን እዛ ሂዶ ይውላል እንደፈረደበት ኋላ ትኩረቱን እየሳበው ሲመጣ ጊዜውን መስረቅ ጀመረ ማለት ነው። እዛ የሚሄድበት የሚገባበት የሚወጣበት ጊዜ ተሀድዷል ረስምዬን የመንግስት ትእዛዝ ነውና ማለት ነው። አሁን ግን ይሄ ሰውዬ ጋራ ጎራ እያለ እንግዲህ አንድ ደቂቃ ሁለት ደቂቃ ከልቡ ስለገባ እየሳበው ትንሽ ቁጭ እያለ ሲመጣ፣ ያ እንግዲህ ሳሄር ይጠብቀዋል። በተለመደው ሰዓት መምጣቱ ቀረ፣ እያረፈድ መምጣት ጀመረ። እሱ ደግሞ ለምንድን ነው ያረፈርከው እስካሁን ይልና፣ እንደደረሰ ይደበድበው ጀመር ማለት ነው። እንደ እንደገና ቤት ደግሞ ሲመለስም እንደዛው ጎራ ብሎ ትንሽ ማዳመጥ አለበት። ቤት ሲመጣ ደግሞ ቤተሰብ እስካሁን ትምህርት የለም ለምንድን ነው የት ቆይተህ ነው? ዱርዬ መሆንህ ነው? እያሉ እቤት ደግሞ ሲመጣ ይደበድቡታል። ሁለት ችግር ተፈጠረ ማለት ነው። አሁን ይህን ነገር ቢደበድቡትም ልቡ የገባ ነገር ስለሆነ ሊተው አልቻለም ማለት ነው። ኋላ ችግሩ እየከፋ ሲመጣ ይህንን ባህታዊ አቢዱን ሰውዬ፣ እኔ እርሰዎን ማዳመጥ እፈልጋለሁኝ። ይህ ሰው ትምህርት አይጠገብም፣ ግን ፈርዶብኝ ነው እንጂ እዛ የምሄድበት ሰውየ ልሰማው አልፈልግም። ምሮ ስጥ አይገባም። እሱ የሚለው ነገር ተንኮል ብቻ ነው። ስለዚህ ምን ይሻለኛል? ትንሽ ደሞ አርፍጀ ስሄድ እሱ ለምንድነው ያረፈድከ ብሎ ይቀጠቅጠኛል። ወደ ቤት ስመለስም ደግሞ ማታር ሰሆን ትንሽ ሰምቼ ከሄድኩኝ ለምን አመሸ ተብሎ በተሰብም ችግር እየፈጠረብኝ ነው። ምን ይሻለኛል ብሎ ሀሳብ ያቀርባል። ያነ ያው ዕልም አለውና ያ ሰውዬ ቶሩራ ነው ይሄ ነገር። ስለዚህ ሰውዬ ዲኑን ለማወቅ እየፈለገ ነው። እነዚህ ሰዎች ኩፋሮች ናቸው በሚያውቁት ነገር እንግዲህ ያንን ተንኮል እንዲማርላቸው እንጂ ሀቅ እንዲማር አይፈልጉም። በግልጥ ቢያውቁ ይገሉታል ስለዚህ ይህንን ነገር ዑዝር ስላለው ፈትዋ ሰጠው ማለት ነው ሸክዮ ይሄ ባህታዊው እናንተ ሳሕሩ በሚቀጠቅት ጊዜ ለምን አረፈርክ ካለህ እኔ እቤት እኮ ሌላ የሚላላክ ሰው ስለሌለ ቤተሰቦች የሆነ ነገር ተመህዲ በፊት ይችን ሥራ ተመህዲ በፊት ህን አድርግ እያሉ ይልኩኛል ያ ነገር ነው ጊዜ እየጎተተብኝ የመጣው ብለህ ንገረው እነሱ ደግሞ ለምን አመሸህ በሚሉ ጊዜ ያው ሰውየው ትምህርቱን በጣም አስረዘመብኝና ይህንን ሳጨርስ እንዳትሄድ አለኝ ብለህ ምክንያት ትሰጣለህ አሉ። እንግዲህ አዶሩራቱ ቢሆኑ መህዱራት ነው፣ ሌላ እድል የለውም። በዚህ ምክንያት፣ በሁለቱም ምክንያት በመፍጠር እንደተባለውም ጥሩ ተቀባይነት አገኘ ማለት ነው። ይህም እናት አባቶች እያዘዙኝ ነው ካለ እንግዲህ እንዴት አድርገው ሰው ወልዶ ሲያበቃ አንድ አፍታ እንኳን ማዘዝ የለበትም እንዴ ብሎ ሙሳ ማደረገ። ወላጆችም ደግሞ ትምህርቱ ተጨመረበት፣ እንግዲህ እናደርጋለን። በዛ መልክ እንግዲህ እድሉን እያሰፋ መጣና የዚህ የባህታዊውን ሀሳብ በደንብ ጠባው ማለት ነው። ከእለታት አንድ ቀን በዚህ መልክ እንግዲህ እያለ እየቀጠለ እያለ መንገድ ላይ አንድ ነገር ተከሰተ ማለት ነው። መንገድ አካባቢ አልፎ ሲሄድ የሆነ አውሬ መንገድ ዘግቷል እና ዘንዶ ነው ይባላል ወይም አንበሳ መሀል መንገድ ላይ ተኝቶ ያጓራል። ይህ አውሬ ማነው? ህዝቦች ጠዋት ወደ ስራ ሲሄዱ ከዚህ የሚመጣው ከዛም የሚመጣው ሲመጣ መሀል መንገዱን ጣብቂያ ቦታ ነው ድቅና አድርጎ ዘግቶ ማንም ሰው በዛ ማለፍ አይችልም። ተከማችቷል። ወደ አማዶና ወዲህ መዱ። ህዝቡ ምንድን ነው ሲል አውሬ መንገድ ዘግቶ ተቸግረናል ይሉታል። ይህ ጊዜ እሱ ምን አደረገ? እንግዲህ ዛሬ ተሁለቱ አስተማሪዎች ማን አላህ የተቀበለው እንደሆነ ማቅበት አጋጣሚ ተፈጠረ አለ ነቢህ ነው ብልጥ ልጅ ስለሆነ ማለት ነው የሆነች ድንጋ ነሳና ለጋ ነው በለጋ እጁ አላሁመ ኢንካና አምሩ ራሂቢ አሀበ ኢለይከ ፈቅቱል ሀዚህ ዳባ ቢሀዘ ልሐጀር አለ እና እሱ በግምቱ ራሂቡ ባህታዊው ሰውዬ ሀቅ ላይ እንዳለ ያምን ነበረ ይሄን ነገር ግን ማረጋገጫ ይፈልጋል። ስለዚህ የራሱን እምነት ዝንባሌ ቅድሚያ ሰጠው። የሳሄሩ ጉዳይ እሱ ዘንድ አልተዋጠምና እኔ ራሂቡ ነው በህዝቦች ዘንድ እንኳ የወደቀ የተናቀ ቢሆንም ትክክለኛ የሚመስለኝ ይሄኛው ሼህ ነውና ይሄኛው ሼህ እውነት አንተ በምትወደው መንገድ ላይ ከሆነ አውቅ ዘንዳ ብችን ድንጋይ ወሩሬ ይሄንን አውሬ እንዲገድል አስችለጌታ ጌታ አለ እና በዛ ያችን ድንጋይ ሲወረውራት ትንሽ ጠጠርናት በልጅ እጅ ተወረወረ ድንጋይ ዘንዶ ይገላል ወይስ? አንበሳ ከሆነ አንበሳ ሊገል ይችላል። አበደን ግን የአላህን ተአምር ስለሆነ እንደዚህ ብሎ ሲወረውር ልክ እንደ ጥይት ሄዳ ገባች እዛ አውሬ ላይ ማለት ነው። ወዳው ተገለበጠ። የዛ ጊዜ ህዝቡ ተአምር ተፈጠረ አለና ጮኸ። ወደ አማዱ ወድመዱ፣ በአደባባይ ነው እንግዲህ እንዴት ይህ ህፃል ስንት ወጥምሻ ጎረምሳ ፈርቶ እየተርበተበተ እያለ ይህ ህፃን ልጅ አንዲት ጠር አንስቶ እንዴት አንበሳ ሊገል ይቻለ? እና ይሄማ ታላቅ ታምር ያለው ልጅ ነው ተባለና ወዳው ህዝቡ ወሬውን አራገበው ማለት ነው። ወደ ማዶም ያለው፣ ወደ ማዶም ያለው፣ በሁሉም በከተማ ዛሬ ተአምር አየን። ምን አያችሁ? አንድ ህፃን ልጅ የሆነ ትልቅ አውሬ መንገድ ዘግቶብን እያለ የሆነ ዜማ ተናገረና ድንጋይ ሲወረውርበት ገለበጠው። እንደምነካቸው ምንድ ነው የምታወሩት? ተፈለከ፣ ሄደ ይኸው እያለ አንተም ለወንድምህ ለአጎትህ፣ እያንዳንዳችን ጋዜጠኛ ሆን ማለት ነው። የከተማው ህዝብ ግልብጥ እያለ እየሄደ ያንን አውሬ ያያል። ያን ጉድ ነው ተባለ። ከዛ በኋላ እንግዲህ የወትሮ ሰው የዋህነትም ስለሚያጠቃው ይሄ ልጅ አንድ ነገር ከታየ ወደአውኑ ወደ ኢላህነት ነው የሚቀይረው። ይሄማ ታምር ነው፣ ትልቅ ወሊይ ነው። በቃ እሱ ችግራችን ሁሉ ይፈታል አለና ችግር ያለበት ሁሉ ወደ እሱ መጉረፍ ጀመረ ማለት ነው። የታመመው፣ የከሰረው፣ ያበደው፣ የታወረው ሁሉም በቃ እንዲህ አይነት ችግር አለብኝ፣ የሰው ስገር በምድርም እዝገር ነወት እየተባለ ደይጠኙ መጣ ገባ የሆነ አካባቢው ማለት ነው። እዛ ጊዜ ትምህርቱን የማቋረጠ ንጉሱም ረሳው። ሳሂሩ ሞተ በማካከል እሱ የራሱን ስራ ቀጠለ ማለት ነው። በዛ መልክ እያለ ሰዎችን እየሰበሰበ እንግዲህ የተለያየ ችግር በሽታ ተውሳክ ያለበትን ሁሉ ዱዓ ብቻ ነው የሚያደረገው። ራሱን ያሻሻል አላሁመ ሽፊ አላሁመ አፊ ይላል፣ አለቀ። ፈለገው ነገር ቢሆን ወዳው አላህ ስትጃባ ይሰጠዋል ማለት ነው። ያ ከመሆኑ በፊት አንድ ቀን ያ በተለይ አውሬውን በገደለበት ጊዜ ለዛ ለባህታዊ ለሽማግሌው ህዶ ነገረው። ክስተቱ ለሱም አስገረመውና እና እባክዎት እኔ በእርስዎ እና በዛኛው አስተማሪ መካከል ያለው ሁኔታ በጣም እያሳሰበኝ ስለነበረ ዛሬ አንድ ነገር አጋጠመኝና እውነት የባህታዊ ሰውዬ ከሆነ በአንተ መንገድ ላይ ያለው ይህን አውቅ ዘንዳ ይህን አውሬ ግደል ብዬ ድንግ ትንሽ ድንጋንስቸ ሰወረጉር ገደልኩ ሲል ያ ቡነይ አለ። አንተ ሊያውማ አፍዶሉ ሚኒ አለ። ገባው ማለት ነው። ልጄ ዛሬ እንደምትለኝ ከሆነ አንተ ከኔ በልጠሃል። ካአሁን በኋላ አንተ ነህ ታላቅ ሰው እኔ ሰባ ዓመት ነው በዚህ ቦታ ኢባዳ እያደረግኩኝ ያለሁት፣ እንዲህ አይነት ከራማ አላህ አልሰጠኝም እስካሁን አለ። ግን አንተ ባጭሩ አላህ ተቀብሎሃል፣ ወዶሃል። የአላህ ሪሳላ ስለተቀበልክ እንግዲህ አላህ የወደድህ መሆኑን ያመለክታልና ፈላቱ ክቢር ብይ አለ። እንግዲህ አላህ ወዳጁ የሆነ ሰው ሳይፈትን ነው አይቀርም። ከባድ ፈተና እንደሚመጣብህ ራስክን አዘጋጅ አለው። ግን በሚመጣብህ ፈተና እኔን እንዳትጋብዘኝ የደሃም በጨርቅ ህዛው እኔ አስተምሬ ያለሁ በለክቱን ነግሬ ያለሁኝ። ፈረስ ያደርሳል እንጂ አይዋጋም፣ አቅሙን ያውቃል። ወትሮውንም ተማህበረሰቡ ተለይቼ ሄድኩ ጣጣ ላለማየት ብዬ ነው። እኔ በዚህ በሽምግልና እድሜ እንደገና ደግሞ በጸጥታ ኃይሎች ተይዤ ልቀጠቀጥ ልታሰር አልፈልግም። እና ያው የሚመጣብህን ነገር እዛው አንተ ትችላለህ። ተተመረመርክም እንደምንም ብለህ ያው እኔ ያመጣሁት ነገር ነው በል እንጂ፣ ምንጭህን እንዳትናገር እሱ ሰውዬ ነው ብለህ፣ አደራ ችግር እንዳታመጣብኝ አለው። እስከ ቻልኩ ድረስ ይሽ አደርጋለሁኝ አለ። ሰው ታቁም በላይ ከሆነ ግን ምን ያደርጋል ይሽ አለ። እንደተባለውም ያፈተናል ይመጣለት ነው ማለት ነው። ኋላ ያው ህዝቡ እየከበበው ና እያጀበው ሲመጣ ታዋቂነቱ እየገነነ ሲሄድ ያው ንጉሱ ዘንድ አደረሰ ጉዳዩ ማለት ነው። እንዲህ አይነት በጣም ትልቅ ሰው ተፈጥሮ በአሁን በአገር ውስጥ ችግር ያለው ሁሉ በሙሉ እየተፈወሰ ነው ምናምን ይላል። ፖለቲከኛ በማንኛውም መልኩ ህዝብ የሚወደው ህዝብ የሚከበው ሰው እንዲፈጠር አይፈልግም። ምክንያቱም አማራጭ ይሆናል ማለት ነው። የተሻለ ነገር ተታየ፣ ይህን ተው እባክህ እያለ ወደ ተሻለ ነው የሚሄደው፣ እና ወላ ሃይማኖት ይሁን ምን ይሁን ምን ይሁን ብቻ የህዝብ ትኩረት የሚስብ ነገር አይፈለግም በፖለቲከኞች። እንዲህ ነው እኔ ብቻ ነኝ አንረብኩም ስለዚህ የነገር እያሰጋው ስለመጣ ንጉሡ ደግሞ ያው የራሱን ሂሳብ ማድረግ ጀመረ። ማን ነው ወሰላ ላሁ ሰለም አላ ነቢይ ቀጣውን በሚከተለው ኢንሻላህ።